መርማሪ ማሁል ክፍል ዘጠኝ ቀጥሏል። ባለፈው ክፍል ቢግዳዲ እና ጃይካል ወደ ሙምባይ ለመመለስ አቅደዋል። በተመሳሳይ ሰዓትም ማሁል ና ቡድኖቹ ከለንደን ወደ ሙምባይ ለመሄድ እያቀዱ ነው። እንደተለመደው ሀከር አዲ ዌብሳይቱን ሀክ አድርጎ ለሁሉም የበረራ ትኬት ትገዛላቸው። ማሁልም ከመሄዱ በፊት የለንደኑ መርማሪ ዊልያምን እያመሰገነው ነበረ። አዲ፣ አሊያ የት ነች? አሁን እዚህ ነበረች እኮ። እቺ ልጅ መቼም አትቀየርም ከዛ ማሁል ሊደውልላት ሲል አሊያ ወዲያው ትመጣለች። አሊያም የተለያዩ ጣፋጮችና ሌሎች ነገሮችንም አሽጋ ይዛ ነበረ። ከዛ ለመርማሪው ዊሊያም ትሰጠዋለች። ሁሉም ይህንን ሲያዩ ይገረማሉ። በስተመጨረሻም ቡድኖቹ በረራውን ይጀምራሉ። ፕሌን ውስጥ እያሉ ማሁል የሙምባይን ማፕ እያሳያቸው ቢግዳዴን የሚያሸንፉበትን መንገድ እየተመካከሩ ነበረ። አለካ ቢግዳዴን የሆነ ግብዣ ላይ ታርታ ለመናት ይዞ አሊያ ቢግ ዳዲ እኮ እንዳንቺ እጅ ላይ አይደለም፣ መቼም አይመጣም። ይቻላል፣ እስኪ ከሶፊያ ጋር በመተባበር የሆነ ከዳል። ጠዋት ላይም ወደ ሙምባይ ደረሱ። ማሁልም መጀመሪያ ዶክተር ሳንጃና ጋር ለመሄድ ታክሲ ይጠራል። ከደረሱ በኋላም ሁሉም ወደ ውስጥ ይገባሉ። አሊያም ዶክተሯን ስታያት ሄዳ አቀፈቻት። አሊያም ብዙ ነገር ይዛ ስለመጣ ሻንጣዋን ከፍታ መስጠት ጀመረች። አሊያ በካሽ አሁን ዶክተሯን ማናገር አለብኝ። ከዛም ማሁል ስለ ቢግዳዲና ጃይካል ሁሉንም ነገር ለዶክተሯ ነገራት። አሁን ሶፊያን ማግኘት አለብኝ፣ ምናልባት እሷ ልትራዳኝ ትችላለች። እና ዶክተሯም ሶፊያ አሁን እዚህ እንዳሌለች ነገረችው። በካ ራስሽን ጠብቂሽ። ከዛ ሁሉም መውጣት ጀመሩ። ማሁልም ወደ ቤቱ ከገባ በኋላ መብራቱን ያበራዋል። ቤቱንም ሲያየው ምስቅልቅሉ ወጥቷል። ከዛ ቶሎ ብሎ ዶክመንቶቹን ቼክ ሲያደርግ ምንም አልሆኑም ነበረ ምክንያቱም በማሁል አሻራ ብቻ በሚሰራ ስፔሻል ሎከር ቆልፎት ነበረ እንዲሁም ደግሞ በአንድ በኩል ያለው መስኮት ተሰብሮ ነበረ እዚህ ክፍል ውስጥ የነበረው ሰው ቅርብ ጊዜ እዚህ ውስጥ እንደነበረ ተረዳ እንዴት ያወቅ ይመስላችኋል መልሳችሁንም በኮመንት ጻፉ በደንብ ካያችሁት እዚህ ጋር ያለው ካውያ ተለኮሰ ያለ ሲሆን እላዩ ላይም ላስቲክ ተደርጎበት ነበረ። በጣም ይገርማል። ይሄ ሰው ሙሉ ቤቱን ለማካተል ነበር እከዱ። ከዛ ማሁል በኋላኛው በር በኩል ሲመለከት መንገዱ ላይ አዋራ አለ፣ እንዲሁም የመኪና ጎማ አየ። ይህም ያሳየው የሆነ ሰው አሁን እንደሄደ ነበረ። ማሁሉም ቶሎ ብሎ ሞተሩን አንስቶ ምልክቱን እየተከተለ በፍጥነት የሚሄድ ጀመረ። ከዛም ነጩን መኪና ስለተጠራጠረ ወደሱ መሄድ ጀመረ። መኪናው ላይ የጃይካል ግራ እጅ ሆነው ጃጊ የተባለው ሰው ነበረ። ጃጊም ማሁልን አየው። ኦ እንዴት ሊያገኝን ቻለ? የጃጊ መኪናም ፈጣን ስለነበረች በፍጥነት ማምለት ጀመረ። ማሁልም ደግሞ አሪፍ ሞተር ስለያዘ በፍጥነት እሱን መከተል ጀመረ። ጃጊም መኪናው ላይ መተኮሻ ስለነበረ ወደ ማሁል ቦምቦ ቦምቡም በቀጥታ ማሁል ፊትለፊት ስለፈነዳ ማሁል በኃይለኛው ተጎዳ። ጃጊን መኪናውን አቁሞ መሳቅ ጀመረ። ማሁል መቼም እኛን ልታሸንፉ አትችልም። ይህንንም ሲሰማ በንዴት ወደ ጃጊ ታኩሳል። የጃጊን መኪናም ጥይት መከላከያ ነበራት። ማሁል ጥይቶችህን አታባክል። በጣም በኮንፊደንስ እያወራ ነው። ምን ተማምሮ ነው ግን እና ማሁል ምንም ነገር ከማድረጉ በፊት ጃጊ ከዛ ቦታ ላይ ምልጦ ነበረ። ጃጊ ማለት የጃይካል ግራ እጅ ነው። ከ25 በላይ ሰዎችን የገደለ ሲሆን በጣም ልምድ ያለው ና ሰላይ ሌባ ነው። ጃጊ የተለያዩ ሀገሮች ላይ ወንጀል ሰርቶ በፖሊሶች እየተፈለገ ያለ ሰው ነው። ጃጊ ማለት የጃይካልን ህገወጥ ዝውውር ና ንግድ የሚቆጣጠር ነው። ጃጊም ማሁል ላይ ጉዳ ካደረሰ በኋላ በነጻነት እየሄደ ሳለ ግን በድንገት የተተኮሰ ጥይት መጥቶ የቀኝ መስታወቱን መታበት። እሱን ፍጥነቱን ከጨመረ በኋላ መኪናውን አውቶማቲክ ድራይቭ ላይ አድርጎ ወደ ማሁል መተኮሱን ይጀምራል። ነገር ግን ማሁል ከቀድሞ ስህተቱ ተምሯል። በድጋሚ ሊመታውም አልቻለም። በድጋሚ ሊተኩስበት ሲዘጋጅ ግን ማሁል ቀደመውና ትከሻው ሊተኩሰው ይመተዋል። ጃጊም ጊዜ ሳይፈጭ ሪሞት ከኪሱ አውጥቶ ሲነካው መኪናው ወደ ላይ በመንሳፈፍ መብረር ይጀምራል። ማሁልም ይህንን ሳይ በጣም ይገርመዋል። የጃጊም መኪናም በሰማይ ላይ መብረር የምትችል አልመሰለውም። ማሁል ለመተኮስ ቢሞክርም ነገር ግን ጃጊ አምልጦት ነበረ። ጃጊማ ከሱሪያ የበለጠ ከባድ ሰው ነው። ከዛ በኋላም ማሁል ለሶፊያ ደወለላት። እሷም በሙምባይ ባህር ዳርቻ ሰው እየጠበቀች እንደሆነ ነገረችው። ያም ሰው ስለ ቢግ ዳዲ ሙሉ መረጃ የሚሰጣት ሰው ነበረ። ከዛ ቶሎ ብሎ ለአሊያ ደወለላት። አለካ ከዶክተር ሳንጃኖ ጋር ኮርስ እየበላ ነው። አሊያ ሚሽናችንን አልቀርፈስንም። አሁኑን ወደ ሙምባይ ባህር ዳርቻ ሂጂ፣ ሶፊያ አዛለች። አሊያም ቶሎ ወጥታ ማሁል ወደ ነገራት ቦታ መሄድ ጀመረች። ሳይንቲስት ጆን ደግሞ ለማሁል ሽጉጥ የሚሆን ጥይት እየሰራ ነበረ። አዲ ደግሞ ሙምባይ ውስጥ እየተካሄደ ያለውን የሳይበር ወንጀል እያየ ነበረ። ቢግ ዳዲ በማንኛውም ሰዓት ሙምባይ ላይ ጥቃት አድርሶ ጦርነቱን ሊጀምር ይችላል። ከዛም ማሁል ለቡድኖቹ እንዲዘጋጁ አስጠነቀቃቸው። ከዛም ሞተሩን እየነዳ መሄድ ይጀምራል። በድንገትም ስልክ ተደውሎለት ብዙ የሙምባይ ነዋሪዎች በህመም ምክንያት ወደ ሆስፒታል እንደገቡ ተነገረው። ሁሉም ሰዎች የቆዳ በሽታ ነበር የያዛቸው። እሱም ቶሎ ብሎ ወደ ተባለው ሆስፒታል ይሄዳል። ሞተሩንም አቁሞ ወደ ውስጥ ገባ። ነገር ግን ከመግባቱ በፊት በሩ ጋር ደርሶ ተመለሰ። እናም አሁን ለምን ይመስላችኋል የተመለሰበት ምክንያት? ከፊት ለፊት ካያችሁት ማስክና የሰውነት መሸፈኛ ልብስ ያለበት ቤት አለ። ሰዎች የቆዳ በሽታ ስላለባቸው መጠንቀቅ አለበት። እናንተም ሰው በሚበዛበትና ሆስፒታል ውስጥ ሳኒታይዘር እንዲሁም ማስክ በመጠቀም ጤንነታችሁን ጠብቁ። ማሁልም ሙሉ ለሙሉ ራሱ ሸፍኖ ወደ ውስጥ ይገባል። ሁሉንም ሲያቸው ተመሳሳይ የሆነ በሽታ ነበር የያዛቸው። ማሁልም ስለ ሰዎቹ ሲጠይቀው ዶክተሩ ዶክመንት ይሰጠዋል። ማሁልም ካየ በኋላ በፍጥነት ለዶክተር ሳንጃና አደወለላት። ዶክተር ሳንጃና፣ በፍጥነት ወደ ሆስፒታል መምጣት አለብሽ፣ መጥፎ ነገር ተፈጥሯል። ብዙም ሳትቆይ ዶክተሯ ትመጣለች። ከዛ አንዱን ታካሚ በመውሰድ ምርመራ ጀመረች እና ውጤቱ እንደሚያሳየው ከሆነ በውሃ አማካኝነት የሚተላለፍ ቫይረስ እንደሆነ ነገረችው። ይህ ማለት የውሃ ታንከሩ ላይ የሆነ ችግር ተፈጥሯል። ማሁልም በፍጥነት ወደ ውሃ ታንከሩ ይሄዳል። ይህን የሚያደርገው ፒክዳዲ ነው። ወርክተኛ ነኝ ማሁልም ከቦታውን ከደረሰ በኋላ ወደ ታንከሩ ሄደ። የሆነ ሰው የታንከሩን ሙሉ ሲስተም አበላሽቶት ነበር። ሲስተሙም ደግሞ ስለተበላሸ ውሃውን ወደ ከተማው እንዳይሄድ ማስቆም አይችልም ነበር። ማሁልም ከሳይንቲስቱ በወሰደው ስፔሻል ገን ቢመታው ውሃው ሙሉ ለሙሉ እንደሚፈስና ወደ ከተማው እንደማይሄድ አሰበ። እሱም ከታንከሩ ትንሽ ከራቀ በኋላ ታንከሩ ላይ በመተኮስ ውሃውን አፈሰሰው። ነገር ግን ወዲያው አንድ የማያውቀው ስልክ ተደወለለት። በጣም ጎበዝ ነህ፣ ነገር ግን ይህ ገና ጅማሬ ነው። ሙምባይን ልታድናት አትችልም። እኔ እዚህ እስካለሁ ድረስ ሙምባይ ምንም አትሆንም። ማሁል ከዛን ስልኩን ዘጋበት። የእኔ ትርታሬ ትክክል ነበረ። አሊያ ደግሞ ሶፊያን ለማግኘት ወደ ባህር ዳርቻ ሄዳ ነበረ። ነገር ግን ከሰዎቹ ብዛት የተነሳ ልታውቃ ስላልቻለች ትንሽ ውሃ ለመዋኘት ወሰነች። ከቆይታ በኋላ መነጽር ያደረገች ሴት ወደሷ መጣች። ይቅርታ፣ አሊያ ማለት አንቺ ነሽ? አዎ አዎ፣ አሊያ ነኝ፣ የማሁል እረዳት። እኔ ደግሞ ሶፊያ እባላለሁ፣ ማሁል ፎቶ ሸልኮልኝ ነበረ። ከተጨባበጡም በኋላ አብሮ መሄድ ጀመሩ። በሌላ በኩል ደግሞ ጃይካል ና ቢግዳዲ በውሃ ውስጥና በአየር ላይ ሊሄድ የሚችል እንዲሁም ከባድ እቃዎችን ሊያነሳ የሚችል ኃይለኛ ሮቦት እየሰሩ ነበረ። ይሄ ሮቦት ሙሉ ሙምባይን ለማጥፋት በቂ ነው። ማሁል ደግሞ ምንም ማድረግ አይችልም። ማሁልንማ እኔ ራሴ በእጄ ነው መግደል የምፈልገው። ብዙም ሳይቆይ ቅድም ሶፊያ ባህር ዳርቻ ላይ የምጠብቀው ሰው ከናሊያ ጋር ማውራት ይጀምራል። የሰውየውም ስም ካረን ይባላል። ከቢግዳዲ ጋር የሚሰራ ሰው የነበረ ሲሆን ነገር ግን ቢግዳዲ ውሃ ውስጥ ወርውሮት አሁን ግን ከውሃው ተርፎ የመጣ ሰው ነበረ። እና አሁን ካረን ቢግዳዲ መበቀል እንደሚፈልግ ነገራቸው። ካረንም ሁልጊዜ ማታ ሁለት ሰዓት ላይ የቢግዳዲ ህገወጥ ወጥ መሳሪያና መድኃኒቶችን የያዘ መርከብ እንደሚመጣ ለአሊያ ነገራት። ይህንንም መረጃ በስልክ ለማሁል ነገረችው። ጥሩ ሶፊያ፣ አንቺ እዛ ቦታ ላይ ጠብቅኝ፣ እኔ እመጣለሁ። ከቢግ ዳዲ ጋር ማነጋገር አለብኝ። ማሁልም ወደ ባህር ዳርቻው ከደረሰ በኋላ ሁለት ሰዓት እስኪሆን እየጠበቀ ነበረ። አሊያ፣ ትንሽ ሰዓት ካለን ፒዛ ኦርደር ላድርግ። አሊያ፣ ሁልጊዜ ስለምግብ ምግብ ኖት የምታስቢው፣ አረባክሽ ሁለት ሰዓትም በሞላ ጊዜ ትልቅ የሆነ መርከብ ይመጣል። ማሁልም ለሰዎቹ መናገር ይጀምራል። ፖሊሶች በዙሪያችሁ ስላሉ ሁላችሁም እጅ ስጡ። ለመንቀሳቀስ የሚሞክር ሰው ካለ ህይወቱ ሊያጣ ይችላል። ሁላችሁም አንድ ባንድ ውረዱ፣ አለበለዚያ መርከቡን አፈነዳዋለሁ። የቢግዳዲ ሰዎችም ስለፈሩ ሁሉም አንድ ባንድ እጃቸውን ወደ ላይ አድርገው ይወርዳሉ። አሊያም ሰዎቹ መፈተሽ ጀመረች። ከቆይታ በኋላም የሙምባይ ፖሊሶች ይመጣሉ። ምክንያቱም ማሁል ቀድሞ ነግሯቸው ነበረ። ፖሊሶቹም ሰዎቹን ያዛቸው። ከዛ ማሁል ለሶፊያ እንዲህ አላት፣ ሶፊያ ከመርከቡ ላይ ሌላ የተደበቀ ሰው አለ። ቅድም ካስተዋላችሁት መርከቡ ላይ ሳጥኖች ነበሩ፣ አሁን ግን የሉም። ታዲያ እንዴት ሊሆን ይችላል? ይህ ማለት የሆነ ሰው መርከቡ ላይ ተደብቋል ማለት ነው። ማሁልም ቀስ ብሎ ወደ መርከቡ ሄደ። የሆነ ሰውም ወርቅ የጫኑ ሳጥኖቹን ወደ ውሃ ውስጥ ሲወረውር አየው። ምክንያቱም መርከቡ በፖሊሲው ስለተያዘ ወርቁን እንዳያገኙት ነበር እንደዚህ ያደረገው። ሰውየው ማሁልን ስላየው መተኮስ ጀመረ። ማሁልም ራሱን ለመከላከል ወደ ትልቅ ሳጥን ስር ተደበቀ። ሰውየውም በቀስታ ወደ ማሁል መሄድ ሲጀምር ማሁል ምንም አማራጭ ስላልነበረው ራሱን ለማዳን ሰውየው ላይ ተኮሰበት። ከዛ በኋላ ማሁል ገመድ በመያዝ ወደ ውሃ ውስጥ ገባ። ውስጡም ከአስር እስከ አስራ አምስት የሚደርሱ ብዙ ወርቅ የያዙ ሳጥኖች ነበሩ። ከውሃም ከወጣ በኋላ ስለ ወርቅ ሳጥኖቹ ለፖሊሶቹ ነገራቸው። ከዛ ለሶፊያ እንዲህ አላት፣ አሁኑኑ ለቢግዳዲ ደውይለት፣ ይህን እንዲህ መቻርሳለብን። ቢግዳዲ ያንተ መርከብ በእኛ እጅ ነው። መልሰ ማግኘት ከፈለግ በሰዓት ውስጥ ወደ ባህር ዳርቻ ሆነ። ይህንንም ሲሰማ ቢግዳዲ በጣም ይናደዳል። ምክንያቱም ብዙ ንብረት ነበር ያጣው። በጣም ያናድዳል። ብዙ መሳሪያና ወርቆችን ልናጣኮሩ። ይህ ሁሉ መቼም የማሁል ስራ ነው። ይህንን መርከብማ ምንም ከፍለንም ቢሆን ማስመለስ አለብን። ብዙም ሳይቆይ በጣም ውድና የሚያምር አንድ መኪና መጣ። እነ ማሁልም ይደበቃሉ። ከዛ በኋላ ቢግ ዳዲ ከመኪናው ወረደ። ቢግ ዳዲ ሶፊያ እባላለሁ በጣም ጎበዝ ነሽ ቢቢ። ማንም ሰው እኮ ደፍሮ መርከብ መንካት አልነበረበትም። ከዛ ሁለቱም ማውራት ጀመሩ እና ያወሩ እያለም በድንገት ቢግዳዲ ጩቢያ አውጥቶ ሶፊያን ይውጋታል። ከዛ ማሁል ወደ ቢግዳዲ ሄደ። እቾ ደላይ ቶሎ አውቃለሁ ይህ ሁሉ ያንተ እቅድ እንደነበረ። አሁን ደግሞ የኔን እቅድ ተመልከት። የቢግዳዲ ሰዎችም በሁሉም ቦታ ከበቧቸው። ጃይ ካለም ከመኪናው ስር ተደብቆ ነበረ ነበረ። ማሁልን በስተመጨረሻ ሽጉጡን ጣለ። ከዛ ቢግዳዲ ማሁልን ከባድ የምትመታው ማሁል እስከዛሬ ስትፈታተነ ይኖረሃል። ከዚህ በኋላ ግን ማሁል የሚለው ስም ሁሉ ሁሉም ሰው ይረሰዋል። ከዛ ቢግዳዲ የሚለው ስም ደግሞ በሁሉም ሙምባይ ከተሞች ይወራል። እሺ፣ ቢግዳዲ አቁም፣ ከፈለግ ከኔ እንገደለኝ እሱን ተው። አለቃ ሶፊያ ማለት የሞርጋን ጓደኛ ናት፣ ለዛ ነው እሱን የገደልኩት። ቢግዳዲም ይህንን ሲሰማ በድጋሚ እውጋትና ወደ ውሃው ይጥላታል። ማሁልም በጣም ተናደደ፣ አይኖቹም ቀይ ይሆናሉ። ከዛ በኋላ ቢግዳዲን በኃይለኛው መጣው፣ ነገር ግን ጠባቂዎቹ ማሁልን ያዙት። ቢግዳዲ ሪሞት አውጥቶ ሲጫነው በጣም ትልቅ የሆነ ኃይለኛ ሮቦት ከውሃ ውስጥ ይወጣል። በደቂቃ ውስጥ ይሄ ሮቦት ከተማውን ያጠፋልሃል እሺ። ከዛ በኋላም ሮቦቱ ወደ ከተማው እንዲሄድ አዘዘው። አሊያ መስኮም አለብን እኮ። አለበለዚያ ሞባይል ያጠፋት ነው። አሊያም የማሁልን ትእዛዝ እየጠበቀች ነበረ። ከዛ በኋላም ያን ሽጉጥ አጥጥታ ተኮሰችበት። ነገር ግን ሮቦቱ ምንም አልሆንም። ከዛ አሊያ ላይ ተኮሰባትና እሷም በኃይለኛው ተጎዳች። ከዛ ግዙፉን አረንጓዴ ሲያዩት ሁለቱም ይደነግጣሉ። ከዛ አረንጓዴው ሮቦትም ሁሉንም የቢግ ዳዲ ሰዎች ጣላቸው። ይህንንም እድል ሲያገኝ ጃይካል በጀርባ አድርጎ ከቦታው ያመልጣል። ማሁል ደግሞ ሊሮጥ ሲል ቢግ ዳዲን ይዘዋል። በሁለቱ መካከልም ድብድብ ተፈጠረ። በሌላ በኩል ደግሞ ግዙፍ አረንጓዴ ከቢግዳዲ ሮቦት ጋር እየተደባደበ ነበር። በስተ መጨረሻም ግዙፉ አረንጓዴ ሮቦቱን ሙሉ ለሙሉ አወደመው። ማሁልም ደግሞ የቢግ ዳዲን በኃይለኛ ሲመታ ወደቀ። ወዲያውም ፖሊሶቹ መጥተው ቢግ ዳዲን ያዙት። ማሁል ደግሞ ወደ ውሃ በመግባት ሶፊያን አወጣት። ወይኔ ሶፊያ፣ አሊያታ ካብጂ በህይወት አለች። ማሁል፣ ጥሩ ሰው ነህ። ዓለምን አዳንካት። እኔ ብቼን አላዳንኳትም ከሁላችሁም መርማሪ ቡድኖች ጋር እንጂ።